ሰላም ጤና ይስጥልኝ። በአጭር ቪዲዮ ተመልሼ መጥቻለሁኝ። እንግዲህ ኤርሚያስ የሚባለውን ቀለሜ እናውቀዋለን በቲክቶክ ላይ እና አንድ በጣም ያሳቀኝ ትምህርት አምጥቷል ወንድማችን መዝሙረ ያሬድ ነው የሚመለስለት እና እመቤታችን ሰው ነች ብሎ የሚያምን ቢኖር የተወገዘ መናፈቅ ነው የሚል መጽሐፍ አለ በቤተክርስቲያናችን ብሏል እመቤታችንን ሰው ነች ስጋ ለብሳለች ብሎ የሚያስተምር ሰው ካለ አስቡት እመቤታችን ሰው ነች ብሎ የሚያስብ ሰው ካለ የሚያስተምር ሰው ካለ በኦርቶዶክስ ቤተ ክርስቲያን ምንፍቅና ነው ብሏል። ከየትና መጣው ሲናያለን። ሙሉን መልሱን መዝሙረ ወንድማችን መዝሙረ ያሬድ የሚመልሰው መልስ ስለሆነ ባካችሁ በጥሞና ብታዳምጡት በጣም ደስ የሚለኝ ነገር ነው። የሳችን ሁሌም ቢሆን በሐሰት ትከሳለች። ነገር ግን መጽሐፍቶቿን የሚያውቁ ወንድሞቻችን ልጆቿ ግን ነፃ ያወጧታል። ሁሌም ቢሆን ሐሰተኛ ከመክሰስ ወደኋላ አይልም። እንግዲህ ቀለሜን እናቀዋለን፣ ኤርሚያስ እናቀዋለን። ሁሌም ቢሆን ቤተክርስቲያን ከመተቸት ከመስደብ አፉ አርፎ የማያቅ ነው። ቀጥታ ወንጌልን እንኳን ገልጾ መጽሐፍ ቅዱስ ገልጾ ስለ እግዚአብሔር ማስተማሪ የማይችል ሰው እንግዲህ መተዳደር አድርጓታል፣ ቤተሳን መስደቡ። የሆነ ሆኖ ግን እናንተ እስከ ፍጻሜው ድረስ ተመልከቱ። ለወንድማችን ለመዝሙረ ያሬድ ደግሞ እግዚአብሔር አምላካችን እንዲያበረታው ጸልዩለት። ቃሉ ታስማልን ማለታችሁን አተሱ። እንጀምረ ወደ ቪዲዮ ይሄ ነገር መጽሐፉ ላይ ከሌለ እንኳን ስሜ አይደለ መኔ ና ተይጥፋ እስኪ አብርሃም አምላክ ምስክር ነው በዜናል ኮንፊደንስ የምንናገርበት ነው ሰው ናት ማለት የማይሰረይ ኃጢአት ነው ነው የሚለው ሰው ናት ብሎ ማመን የማይሰረይ በደልና ኃጢአት ነው ይላል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 የበግ ለምድ ለብሰው ከሚመጡ ሐሰተኞች መምህራን ተጠበቁ ይላል። ከሐሰተኞች መምህራን ተጠበቁ ይላል ማቴዎስ ወንጌል ምዕራፍ 7 ተጠቅሷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ ለምዕመና የተዘጋጀ ትምህርት ይላል። የተዘጋጀበት ቀንና ዓመተ ምሕረት አለ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ይላል በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ በዚህ ጊዜ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 ቤተክርስቲያናችን ስለ እመቤታችን የምታምነው እምነት የምታሰምነው ትምህርት በሰማይ በምድር ካሉ ምን ፍጡራን ይላል። ይኸው በሰማይ ከምድር ካሉ ምን ፍጡራን ይላል። ይህንን ወንድማችን ኤርሚያስና ወንድማችን ዳግማዊ ለምንድነው ከፍ ብላችሁ የማታነቡት? እዛው በሰማይ ላይ በምድር ካሉ ፍጡራን ይላል ሁሉ የተለየች ናት ይላል። ቀጥሎ ይላል ልዑል እግዚአብሔር በተፈጥሮ አልቆና አኩሪ የፈጠራት ናት ይላል። ፍጡርናት ወይስ ፈጣሪ ናት ነው የሚለው? ፍጡርናት ይላል። ፈጣሪዋ እግዚአብሔር ነው። የፈጠራት እግዚአብሔር፣ እሷ ደግሞ የእግዚአብሔር ፍጥረት ናት ፍጡር ናት ይላል። ፍጡር ከሆኑ ደግሞ ሰው ናት ማለት ነው። ከላይ እንኳን ከፍ ስትሉ መልሱን ታገኙታላችሁ። ወንድማችን ኤርሚያስና ዳግማዊ ግን ይሄን ክፍል አያነቡላችሁም። ምክንያቱም እታች ያለውን እነሱ በውሸት ያጣምሙትን ንባብ እዚህ ጋር ስለሚያቃን ማለት ነው። እነሱ ያነበቡትን ግን ደግሞ እናንብ በእውነት እንደዛ ይላሉ የሚለውን በደንብ ጠጋ ዙም አድርጌ ላሳያችሁ። እንዲህ ይላል። እንግዲህ ንባቡ የሚጀምረው ከዚህ ጋር ነው። ስለዚህ ከአንቺ የሚወለደው ቅዱስ ነው የሉል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማህፀኗ አደረ፣ ከሥጋዋ ስጋ ከነሷ ነስነሶ ሰው ሆነ። መጻሕፍት የሚያስተምሩን ይህ ነው ይልና ከዚህ ወጥቶ ግን ይላል ከዚህ የተለየ ትምህርት፣ ጥንተ አብሶ ነበረባት፣ ኃጢአት በደል ነበረባት፣ ከናካባቱ ኃጢአት ወርሳለች ወይም አለባት፣ የነጻች ከብስራ በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ ማሳሳብ ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትን ይላል። ስለዚህ ምንድን ነው እያለ ነው እዚህ ጋር ያለው ይሁት። ከዚህ ወጥቶ ምን ድንግል ማርያም ንጽህት አይደለችም ኃጢአት በደል አለባት አምላክን አልወደችም አምላክን በድንግልና በንጽና አልወደችም ብለው ምን የሚሉ ጥንተ አብሶ ነውር አለባት በደል አለባት የነጻችሁ ከብስራ በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። ኃጢአት በደል እንደማኘ ሁልል ሰው ስለሆነች ከሰማይ የወረደች ስላልሆነች ኃጢአት በደል አለባት፣ ነውር ኃጢአት አለባት። ለምን ከሰማይ ወረደች አይደለችም? እንደኛ ሰው ናት። ስለዚህ ኃጢአተኛ ናት፣ በደለኛ ናት፣ ነውር አለባት ብለው የሚናገሩ ምንድን ናቸው አሉ? እንደዚህ ብሎ መናገር መጽሐፍትን ማሳሳት ነው። በደልም ነው ደግሞ ድፍረትም ነው። ድፍረትም ነው፣ በደል ነው። ደግሞ የማይሰራ ኃጢአት ነው። ለምን የአምላክ እናት የጌታ እናት የእግዚአብሔር እናት ንጽህት ማደሪያውን ኃጢአተኛ ናት፣ ኃጢአተኛ ማደሪያ ነው፣ ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያቺን ንጽህት ማደሪያውን መሳደብ ኃጢአት ነው፣ በደል ነው። ምን እያሉ መናገር ደግመው አንቦት ጥንተ አብሶ አለባት ወይም ነበረባት የነጻቸው ከብስራ በኋላ ነው። እሷ እኮ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ከሰማይ ወረዶች ብትሆን ኃጢአት በደል ነውር አይኖርባትም። ጥንታ አብሶም አይኖርባትም እንደኛ ግን ሰው ስለሆነች ከሰማይ የወረደች ስላልሆነች እንደኛ ሰው ስለሆነች ኃጢአት አለባት፣ በደለኛ ናት፣ ያጠኛ ናት ብሎ መናገር ነውር ነው፣ በደል ነው፣ ኃጢአት ነው፣ መጽሐፍትንም ማሳሳት ነው። ብሎ ነው እንጂ ያስተማሩት እዚህ ጋር ሰው አይደለች ሚላን፣ ሰው አይደለች ሚላን ይንባ ጥንታ አብሶ ነበረባት ወይም አለባት፣ የነጻችሁ ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም ማለት ይሄ ንባብ የሚያሳየው ድንግል ማርያም ፍጡር አይደለችም፣ ድንግል ማርያም ሰው አይደለችም እያለ ነው። ኤርሚያስና ዳግማዊ እንዳሉት ውሸት ነው የሚለው መጽሐፉ አይደለም። ስለዚህ በደንብ አንብ ኦርቶዶክሲያን በወንድሞቻችን ዳግማዊና ኤርሚያስ ደግሞ እንዲው ውሸቱን በልክ ቢሆን እንዲው እንደ እድሜያችሁም አንዳንዴ እንደ ታማኝ ናችሁ ብታነቡ መልካም ነው። ኅሊናችሁንም ባታታልሉት በውሸት ባትሞሉትም ጥሩ ነው። ቤተክርስቲያኗንም የማትለውን አለች እያላችሁ የማታመልከው ድንግል ማርያምን ታመልካለች እያላችሁ እንዲያው ውሸትን ደጋግሞ መናገሩ ለእናንተም ትክክል ስላልሆነ፣ እንዲ ብትመለሱ ከዚህ ድርጊታችሁ ብዬ እመክራለሁ። ይሄን የሰማችሁ ወንድሞቻችን ኮፒ ሊንክ ሼር ድዊት አድርጉ፣ ላልደረሳችሁ አዳርሱ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። በሌላ መርሶች በሌላ ቪዲዮ ደግሞ እንገናኛለን። የድንግል ማርያም እመቤታችን ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። ዘይስትልኝ